ሰላምታችንን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩም። አራቱ መሰሪ ባንዳዎች ተማረኩ። ተጠናክሮ በቀጠለው የህልውና ዘመቻ ነበልባሎቹ የቀስተ ዳመና ብርጌድ ፋኖች ታሪክ ሰሩ። አይበገሬዎቹና የጦር መሐንዲሶቹ የብርሃኛው ቀስተ ዳመና ብርጌድ ፋኖች በትናንትናው ዕለት ደብረ ኢልያስ ዘልቀው በመግባት ከተማዋን በማሰስ ወደ ጠላት ሰፈር ጎራ በማለት አጥቧ ይለብሲውን ሚኒሻና አድማ ብተና ሆዳቸው የሰፋ ጭንቅላታቸው የጠበበ ሕዝባቸውን እየጨፈጨፉ ያሉ ሆዳም ባንዳ ካድሬዎችን በብሬንና በስናይፐር በክላሽና በአብራራው ጥይት ሲያናዝዙ አርፍደው ሙትና ቁስለኛ አድርገውታል። በዚህ አስደናቂ ኦፕሬሽን ደብረ ኢልያስ ከተማ በአብዛኛው ክፍል የታሰሰ ሲሆን በየምሽጉና በየጓዳው የተገኙ የሚኒሻና ያድማ ብተና ካድሬዎችን እንዳውሎ ነፋስ በሚፈጥኑ ቀስተዳመናዎች በገን ገንዘብ እና በሆዳምነት በዘረፉት በወንጀል የተሞላ ጭንቅላታቸውን በመበተን ወደማያልቀው በመሸኘት እንዲሁም ገምሻራው የአማራ ልጅ ፋኖ የበላይ ትንፋሽ ቀስተዳመናዎች ቀንደኛ ያገዛዙ ጨሌ ባንዳዎችን እጓዳቸው ገብተው ጥንቁራቸውን በመያዝ በመማረክ እየተገማሸሩ ይዘዋቸው ወጣዋል። በዚህ አስደናቂ ጀብዱ ህዝባችን የተማረኩ ባንዳዎችን በየቀበሌው እያዞረ በወኔና በጀግንነት መንፈስ ሆሆ እያለ የአማራ ባንዳ አለበት እዳ እያለ ደስታውን በጭፈራ ሲገልጽ ውሏል። ይህ ሁሉ ሲያደርግ መከላከያ ተብየው የአገዛዙ ዙፋን ጠባቂና ጨፍጫፊው ሰራዊት ከቦታው አልተንቀሳቀሰም እንኳን ሊያስጥላቸው በፍርሃት ተውጦ እንደ ፍልፈል በየምሽጉ ተሸጉጦ አርፍዷል። በዚህም መከላከያ ሰራዊት ካድሬዎችንና ባንዳዎችን እንደማይጠብቃቸው የአህያ አባል ከጅብ የሚያስጥለው ትልቅ ማሳያ ሆኗል። እነዚህ አራቱ ባንዳዎች በካድሬነትና በመረጃነት እንዲሁም መንገድ መሪ በመሆን ከጨፍጫፊው መንግስት ጋር እጅና ጓንት በመሆን በዕቅድ እየተመሩ ህዝባቸውን ሲያስጨፈጭፉ የነበሩ ናቸው። አንደኛ፣ ላይቸው በቀለ ጠላት ዞን ላይ በነበረበት ሰዓት በድብቅ መረጃ ሲሰጥ የቆየና ጠላት ደብረ ኤልያስ ሲገባ በጋርዶ በመጋበዝና በመቀላቀል እንደ አይን ብሌናቸው የሚያዩት የመረጃ ክፍል የሆናቸው በጋርድ የሚንቀሳቀስ የነበረ ነው። ሁለተኛ አዕምሮ መንግስቱ የቀደመ ግብሩ ቤተሰብና ሀገርን ያስለቀሰ የነበረ ሌባ ሲሆን የዘራፊው ቡድን ወደ ወረዳችን ከገባ በኋላ ከባንዳዎች ጋር በመደራጀት በጠራራ ፀሐይ ጌጣጌጦችን ጌጣጌጦችን የአንገት ሀብል ስልክና ብር የሚዘርፍ ህፃናት፣ ሴቶችን በአፈሙዝ እያስፈራራ ይደፍር የነበረ በዋናነትም ለጠላት ጦር ገዢ ቦታ በማሳየት ምሽግ የሚያሰራ ጠላትን መንገድ እየመራ የሚወስድ ፋኖን ቤተሰብ የሚያሳስርና ቤታቸውን የሚመዘብር የነበረ። ሶስተኛ ግዛቸው የሺወንድም ከባንዳ ጋር በመቀላቀል የፋኖን ያህል መምራት አያቅተንም በማለት ህዝብን እያስገደደ የባንዳ ቤተሰቦችን እየሰበሰበ ብልጽግናን እንዲቀላቀሉ ያደረገ ሥልጠናም የወሰደ ሲሆን በአደባባይም እስከ አባይ በረሃ ድረስ ሄደን በድሮንና በጀት ፋኖዎችን እናጠፋቸዋለን እያለ ሲፎክር የነበረ። አራተኛ ላመስግን ይህ ሰው ፋኖ የለም ተደምስሷን እያለ ሲዘባርቅ የነበረ፣ ልጆቻችሁን ለምን ወደ ትምህርት ቤት አታመጡም እያለ በጉልበት እያስገደደ፣ ደካማ እናቶችን ሳይቀር አንዳንድ ሺ ብር እያስከፈለ ሲዘርፍ የነበረና ከአገዛዙ ተልእኮ ተቀብሎ ህዝብን ወደ ብልጽግና ካስገባ ከፍተኛ ደሞዝ እንደሚከፈለው ከአገዛዙ ቃል የተገባለት ይሁዳዊ ተግባር ሲሰራ ህዝብን ወደ መታረጃ በረት ሲያስገባ ሲንቀሳቀስ የነበረ ነው። ድል ለሕዝባችን፣ ድል ለፋኖ፣ ክብር ለተሰውት ሰማዕታት። የአማራ ፋኖ በጎጃም የቀኝ ጌታ የወፍታሄ ንጉሴ ስድስተኛ ክፍለ ጦር የበረኸኛው ቀስተዳመና ብርጌድ የሕዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን የታሰሩ ሐኪሞች ቁጥር አምስት ደርሷል። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናስ አልዳኛቸው እንዲሁም ሦስት የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር አሉ። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር አምስት ደርሷል። በአዲስ አበባ ከተማ ሌሎች አምስት የጤና ባለሙያዎች ደግሞ ከሁለት ቀናት እስር በኋላ ተለቀዋል። የጤና ባለሙያዎቹ ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዝዳንቱ አቶ ዮናታን የታሰሩት ትናንት እሁድ ግንቦት 3 2017 ዓመተ ምህረት እንደሆነ የማህበሩ ምክትል ፕሬዝዳንት አቶ መለስ ባታ ለቢቢሲ ተናግረዋል። በ2015 ዓመተ ምህረት የተመሰረተው ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለስ ገልጸዋል። ምክትል ፕሬዝዳንቱ እንደተናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው። ከመያዙ በፊት ከትናንትና ወዲያ የሚሰሩበት ሆስፒታል አካባቢና በሚኖሩበት ሰፈር በሚገኝ ፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮ ነበር ያሉት አቶ መለስ ይህ ከመሆኑ ከአንድ ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል የአንደኛ ክፍለ ጦር የጣና መብረቁ ብርጌድ ባህር ዳር ሻለቃን ተቀላቅሏል። 79ኛ ክፍለ ጦር አምስተኛ ሻለቃ አባል የሆነው አብርሃም ወሰን አንድ ኮፍ ክላሽ ሦስት ካዝና ሁለት ቦምብ ከመቶ ሃያ ተተኳሽ ጋር በመያዝ ፋኖን ተቀላቅሏል። በቀጣይም የትግል ስልታቸውን በመቀየር ማስከዳት ላይ አጠንክረን መስራት ይኖርብናል ሲሉ ፋኖ ሐፍታሙ የሱፍ የአማራ ፋኖ ብሔራዊ ኃይል የአንደኛ ክፍለ ጦር ሕዝብ ግንኙነት ገልጸዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።